ውጤቱ እኛ ጋር መቀመጥ ስለሌለበት ላመጣ ሄጂ ነው። እሺ፣ አሁን ውጤቱን ንገረን። እኔ ውጤቱን መናገር አልችልም። ለምን? እንግዲህ እንደምታዩት ውጤቱ የታሸገ ነው። ስለዚህ ቤታችሁ ወስዳችሁ ማየት ትችላላችሁ። ዶክተር፣ አንተ ብትነግረን ችግር አለው? ያው የእናንተ ፍቃደኝነት ነው እንጂ ማመቻል ማ መቻል እችላለሁ። ታዲያ እንደሱ ከሆነ ክፈተውና ንገረና። እናንተ ፍቃደኛ ከሆናችሁ ይቻላል። ሀና፣ አንቺ ፍቃደኛ ነሻ አይደል? እሷ ደግሞ ምን ያገባታል? ወይዘሮ ሜላት ይሄ ውጤት እኮ የእሷም ነው። ስለዚህ ፍቃደኝነቱ ያስፈልጋል። ችግር የለውም ዶክተር ልትነግረን ትችላለን ካላችሁ። በመጨረሻም እንግዲህ ውጤቱ የደን የምርመረ ውጤት ታወቀ። እንግዲህ የወይዘሮ ሜላት ልጅ እርግብ ነች ወይንስ ደግሞ ሀና ነች። ዶክተሩ እንግዲህ እና ወይዘሮ ባዩሽ እንዳሰቡት የምርመራውን ውጤት ቀይረውታል ወይስ አልቀየሩትም የሚለውን ዛሬ በጉጉት በክፍል እንግዲህ አምሳ ላይ ዛሬ ዘጠኝ ሰዓት ይለቀቃል። ሁላችንም በጉጉት እንጠብቃለን። እጅግ በጣም እንደ ጓጓን ደግሞ በመጨረሻ ፓርት አድርገውት በቀጣይ በክፍል ሃምሳ አንድ ግን ጠብቁ እንዳይሉን እንግዲህ የሁላችን ምኞት ነው ማለት ነው አሁን ላይ እንግዲህ ያው እኛ ልክፈተ ወይንስ ደግሞ ቤታችሁ ወስዳችሁ መክፈት ትችላላችሁ። የእናንተን ፈቃደኝነት ይጠይቃል፣ እንዲሁም ሀና ደግሞ ፈቃደኛ ከሆነች በማለት እንግዲህ ዶክተሩ ጠይቆ ነበር። ሀና አረ ችግር የለውም ፈቃደኛ ነኝ በማለት እንግዲህ እንትን ብላለች። ወይዘሮ ሜላት ደግሞ እሷ ደግሞ ከዚህ ምን ፍቀጅ እና አት ፍቀጅ የሚለውን ነገር ምን አመጠው በማለትም ዶክተሩን ጠይቀው ነበር። ይህ ምርመራ እኮ የእሷም ጭምር ነው። ስለዚህ ይመለከታታል፣ ፈቃዷንም እንጠይቃለን በማለት እንግዲህ ዶክተሩም ጠይቋል ማለት ነው። ወይዘሮ እንግዲህ የወይዘሮ ሜላት እናትም ከዚያው ላይ ተገኝተዋል ውጤቱን ለማዳመጥ። እንግዲህ መስፍኔ ቢገኝ እጅግ በጣም አሪፍ ነበር ምክንያቱም ሁለቱም ከሃና ጎን እና እንዲሁም ደግሞ ዶክተሩን ሊጠረጥረው ይችል ነበር። መስፍኔ አለመኖሩ እኔ እጅግ በጣም እንትን ብያለው ማለት ነው ቀረብሎኛል ብሎኛል። ምክንያቱም ቢኖር እጅግ በጣም አሪፍ ነበር፣ በዚህ ሰዓትም መገኘትም ነበረበት። ምክንያቱም እንግዲህ ሃና ልጅ በሆነች በማለት አሳይተህ አትንሳኝ ብሎ ጸሎት እንኳን ሲያደርግ ነበር። በዚህ ሰዓት እንግዲህ ያው እርግብ ነች ል ወይስ ወይንስ ደግሞ ሃና ነች የሚለውን ነገር አብሮ ተገን እሱም ቢያቅ እጅግ በጣም አሪፍ ነበረ፣ ግን ደግሞ መስፍኔ የለም። እንግዲህ ወይዘሮ ባዮች ግን ትናንትና እንዳየናት እጅግ በጣም ስትደሰትና ስትስቅ ነበረ፣ እርግብንም እንዳትፈሪ እያለች ስታበረታት ነበር። ያ ማለት እንግዲህ የሕክምናውን ውጤት ሙሉ በሙሉ እንደቀየረችው እንግዲህ ማሳያ ይሆናል። ሃና ከዛ በኋላ ምን ይደርስባታል የሚለው ነገር እጅግ በጣም ደግሞ የሚያሳዝን ነገሮች ይኖራሉ ማለት ነው። ምክንያቱም አሁን ላይ ሁሉም ነገር እየተነሳባት ከሀና ላይ ነው። ስለ አባቷ ህክምናም እንዲሁም ደግሞ ውጤቷ ያለው ነገር በተለይ በአሁኑ ሰዓት ውጤቱ የ እርግብ ሆኖ ከተገኘ ወይዘሮ ሜላት ለሃና ያላት አስተሳሰብ እጅግ በጣም የዘገጠ ይሆናል ማለት ነው። ምክንያቱም በጣም ውሸታም እና አጭበርባሬ አደርጋ ስለምታስባት ማለት ነው። እና ከዚህ ላይ ያው የደኔ ምርመራ ስትቀበል ቢያንስ እንኳን ሌላ ነገር እንዳታደርጋ ሰላምየም ብትኖር እጅግ በጣም አሪፍ ነበር። ብቻ ግን ለሃና ወሳኝ የሆኑ ሰዎች አብረውን አላየናቸውም። ቢኖሩ በጣም ቆንጆ ነበር ብዬ አስባለሁኝ። እና እንግዲህ ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ የብዛልኝ። እንግዲህ ዛሬ ዘጠኝ ሰዓት ነው የሚለቀቀው አስር ሰዓት አይደለም። ከሁልጊዜው አንድ ሰዓት አስቀድመው ዘጠኝ ሰዓት ይለቁታል ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው የብዛልኝ። ለቤቴ አዲስ ይሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ያው የእነሱን ቻናል እንደተለቀቀ እንግዲህ ሼር አደርግላችኋለሁ ማለት ነው። ኮሚቴ ላይ በያላችሁበት በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።